አንድ ቀን መቼም ቢሆን አንድ ቀን ሳለው በሕይወቴ አንድ ቀን ተሳክቶልኝ አንድ ቀን ምኞቴ ፍላጎቴ። በእናትህ እረፍ! በቃ! እንዴት ነገር አታዋራም? በቃ በቃ ተረጋግጥ። አሁን ደግሞ የሚሰማኝን ምናምን ነገር እየነገርኩሽ ላይ ካንቺ ጋችሁ ልባደርግ ምናምን ነገር እንደው እንደ አንቺ ቆንጆ ቆንጆ ልጅ ምናምን ነገር ቢኖረኝ ከአንቺ ደስ ይላል ማለት ነው። አሁን ለምን አልመጣም እንዳሰብ አድርገሽኛል። ስለዚህ በቃ እንግዲህ ያሰብኩትን ነገር ደግሞ ካላደረኩኝ በጣም ነው የሚደብረኝ። ምን ማለት ነው ፍራንክ ነው ማለት እ ፍራንክ ነው ማለት አልገባኝም አይ አክቹሊ እንደዚህ አይነት ፐርሰናሊቲ እንደሌለ አይ ቆይ አልገባኝም ማለት እኔን ፍራንክ ለማድረግ እንዴት አሰብሽው ነው በቃ አወራት ምናምን ነው ወይስ? እኔ ላይክ መስመር ምናምን ነገር? አይ ቶሎ በዚህ ልክ አንቺ ልታቂያት አትችይም። ማለት የመጀመሪያ ቀን ስለሆነ ነገር ነው። ፍራንክ ነው ስትይኝ ሞር የበለጠ። ለምን መሰለሽ ፍራንክ ለማድረግ ራሱ አንደኛ ነገር ኮንቴንት ይመረጣል። ፍራንክ የምታደርግበትን ነገር ማሰብ መቻል አለብሽ። በጣም ትልቅ ነገር ነው ያነሳሽ ገብተሻል። ስለኔ አታውቂ ማረለ ሰው እንዴት ነው? በእንደዚህ አይነት መንገድ አንቺ ነው እኔን ፕራንክ ልታደርጊኝ የምትችይው? ነው በቃ፣ እኔ እንደ ቢግዲል አላሰብኩም ነበር። ቢግዲል ነው፣ በጣም ቢግዲል ነው፣ በጣም ሲበዛ ቢግዲል ነው። እንዴ እንዴት አድርገሽ ነው ያሰብከው አንቺ ሲጀምር ደግሞ ፕራንክ አይደለም፣ በፍጹም ፕራንክ አይደለም። የምርሽን ነው ያወራሽ፣ ነው መጀመሪያ በመጣው እዚህ ላይ በጣም ጫን ብለሽ ፕራንክም እኮ አይነት አለው ነው የምልሽ ማለት ላወራ ፈልጌ ነው ምናምን ነገር በእንደዚህ አይነት ጉዳይ ላይ ላወራ ፈልጋለሁ፣ ለዛ ስል መጣኝ። አንቺም ብቻ አይደለም፣ ሌላ በጣም ብዙ ሰዎች እኔን ማግኘት ሲፈልጉ ለጉዳያቸው ስል መጣለኝ። ስለዚህ ጉዳይሽን አሳውቀሽ በጉዳይሽ ነገር ላይ ማውራትሽ ነበር፣ ግን ህላፊ ነው ስታወሪ የነበረው ማለት መስመርም አለው ነው እኮ የምልሽ። አይደለም፣ ሌላ ጓደኞቼ ምናምን አድርገውኝ ያውቃሉ፣ ግን ሌሎቹ የማይዳፈሩትን ነገር ነው አንቺ በመጀመሪያ ቀን ትዳፈርሽ ስመጣም ቢያንስ አንድ ሶስት አራት ሰው ምናምን ነገር ኬፍ እያለኝ ነው የመጣሁት። ስለዚህ የተወሰነ ሰው ሊያቀኝ ይችላል ትንሽም ቢሆን ማለት ነው። ስለዚህ አይተውን ሌላ ነገር እንዲያስቡ አልፈልግም። ገብቶሻል ሀሳቢ? ሰው እንደዚህ አይነት ነገር ላይ ጥንቃቄ እንድታደርግልኝ ይፈልጋል በቃ። ችግር የለውም ፕራንክ ነው እሺ፣ ያመንኩሽ፣ ኢትስ ኦኬ ኖርማል። እሺ፣ ጨረስሽ፣ ሌላ ምን ምን ይነግራል? ምኑን ነው በእግዚአብሔር ምን ላድርግልሽ? እኔ ፕራንክ ነው እሺ፣ እሺ፣ አልኩሽ በቃ። እኔ እንደዚህ ምትናደድ አልመሰለኝም በቃ ወይኔ፣ ለምን እንደነ ማለት እናደደው? እንዴት ነው ማልናደዱ? ነገር እስኪ በቃ እኔ ፍራንክም ስታደርጊ በጣም ቀለል ያለ ነገር ነበር ማድረግ የነበረብሽ። እንዴት ከመሬት ተነሳሽ የማታውቂውን ሰው እንዴ? ፌር ነው እንደዚህ? በቃ ድስማች አግሬሲቭ ያደርጋል ብዬ ጭራሽ አላሰብኩኝ። አግሬሲቭ ሆንኩኝ ነው እንዴ? በጣም እኮ ራሴን ማለት ዝም ብዬ አርቲፊሻል ሳቅ ነው ስስቅ የነበረው። ምናምን ነገር ስንት ነገር እንዳሰብኩኝ እኔ ነኝ የማውቀው። ውስጥ የበእምነት ጓደኛ ነች። በዛ ላይ ደግሞ እነ ኪያ ምናምን ናቸው እንግዲህ ገፍተው ምናምን ነገር እንዳገኘች ምናምን ነገር ያደረጉኝ እና ላይ የእነሱንም ከማክበር አንጻር ምናምን ነገር አንቺ እንግዲህ ሪስፔክት ማድረግ ስላልፈለግኩኝ ማክ አድርጌ በቃ የዛ አድርጌ ነው ሳውራሽ፣ ስንከባከብሽ ምናምን ነገር የነበረው እንጂ እንዳወራርሽ አውርቼሽ ቢሆን ኖሮ ይሄ በጣም እላፊ ነገር ውስጥ ገብተን ነበረው። ይሄልሽ አሁንም ላይክ ችግር የለውም፣ ኢትስ ኦኬ። ሌላ ጊዜ ምናምን ተገናኝተን ነው ማውራት እንችላለን። አሁን ግን ደስ የሚል ስሜት እየተሰማኝ አይደለም። በቃ አንድ በእንደዚህ አይነት ሁኔታ ጥላይ ላይ ልትሄዱ ምን? አሁን ሻንቺ እኮ ነው ወይስ ወረረድ ምናምን ነገር ሲል ክለብን እንገባለን እ እንደዛ አይደለም። እሱም እሱ ዘጋ ነው ሲቀጥል። እንደ በቃ እንደዚህ ተናደህ እንድትሄድ እኔም አልፈልግም። እሺ ፕራንክ መሆኑ እንዴት ልመንሽ እግዚአብሔርን፣ እይ ፕራንክ ነው በቃ እኮ፣ እንዴ፣ ይሄን ከኪያ ጋር ያሰብነው ነገር ነው። ኪያ ታውቃለች ስለዚህ ጉዳይ። የምርሽን ነው ደውልላት አለ ደውልላት። እግዚአብሔር እንደውልላት በቃ ከሷ ጋር ደውልም አያስፈልግም። ሲጀምር እሷ ፕራንክ አድርጊ ምናምን ልትልሽ ትችላለች። እንደዚህ አይነት ጉይር ሀሳብን ርቅጠኛው የሚነግርሽ አጣመታልሽ አምታልሻለች። ሐሳብ ያንቺ ነው አይደል? አይደለም ያንቺ ነው እና ቀይሽ ልጅ ነሽ ስልሽ፣ በምክንያት ምክንያቱም፣ ተመርጪ ነበር። ፕራንክ የምታደርጊበትን ነገር ተመርጪ ነበር። ላይክ አንቺ እኔ በጣም ይቅርታ ጭራሽ በሌላ ወይም አይደለም በቃ ጀስት የሆነ እንዴት ነው የምንግባባበት ነገር እንዲኖር ደስ ቶክ እንድናነሳ ምናምን በቃ መጨረሻ ላይ ምናምን ተሳስቀን የምንዘጋው ነበር ይመስለኛ። በእንደዚህ አይነት ወሬ ነው ልናወራ የሚገባው ነ የመጀመሪያችን እኖረን ስንገናኝ። ከዚህ በኋላ ቤተሰብ ልንሆን እንችላለን ምናልባት እንደሰብትም በጉዲፈቻ ሳድግሽ ነበር። ብቻ እንደዚህ አይነት ነገር ይኖረን ነበረ። ሌላ ማውራት የምንችላቸው ክፍቶች ነበሩ። በመጀመሪያ ክልል ይክን ደም እንዲሞቅ ማድረግ አልነበረብሽም። እውነት ነው፣ ትንሽ አልመሰለሽም ግን? እኔ ተከፋው። በቃ አለቀ አይደለ? እኔን ከፋኝ። ስለዚህ ሌላ ጊዜ እንደዚህ አይነት ፕራንክ ምናምን ሰው ለማድረግ ምናምን ነገር ስትሞክሪኝ መጀመሪያ ስለ እሱ የተወሰነ ነገር ማጥናት አለብሽ፣ እሺ። ወይም ደግሞ መግባባት አለብሽ፣ ወይ ደግሞ ጓደኛ መሆን አለብሽ ከነ ምናምኑ ለመቻል ማለት ነው። እና ደግሞ ሴሰኛም አይደለሁም። እሺ፣ ሴሰኛ አድርገሽ ነበረ ስታውሪኝ የነበረው። አላቃችሁም እንደ ምናምን ነገር እያለሽ ስታውሪኝ የነበረው እንደዛ ነው። ፊድ እያደረኩኝ የነበረው ስለ እኔ የትም አታቂም። ገባሽ። የትም የትም አታውቂም። ማንም ደግሞ በዚህ ልክ እኔን አውርቶኝ አያውቅም። ማንም ማለት ነው እሺ እና ይኸውልሽ፣ በቃ ሌላ አንዲ ቶኒ ከፍ ብሎ ምናም ማውራት አልፈልግም። እንዲጫን ብዬሽ ምናምን ላውራሽ አልፈልግም። ግን በቃ እሺ፣ በዚህ ልክ እንድታወሪኝ አልፈልግም። ወይኔ እሺ ያልኩሽ እኮ ግን፣ አትሊስት አሁን እኔ ደብሮኛል። በቃ ነግሬሻለሁ እኮ ከዚህም ቀደም አይደል አሁን በዚህች በአምስት በስድስት ደቂቃ ውስጥ እነግርልሽ ነበር። ሲደብረኝ ደበረኝ ነው፣ በቃ ነው ማስመሰል አልችልም። ቀደብሩኛል። ስለዚህ አየርስ ተናፈስበት ነው ነው። ሌላ ጊዜ በሰፊው እንገናኝ እና እናወራለን። እንድታለቅሺ ምናምን አይደለም። ይኸውልሽ እየወረሁሽ ያለሁት እየሰማሽ የለም።

በቃ በቃ ተረጋግጥ እንዴ! አልቃሻነሽ እንዴ! ግሬ ነው። እውነት ለመናገር እንዳልሽው ነው ማለት። ፍራንክ ባይሆን ደስ ይለኝ ነበር ማለት። ማለት ማለት ጥሩ ነው ያልሽው ነገር እንዳለ የምር ልክ ነሽ። ማለት ሚዲያ ላይ እናስመስላለን እንጂ ውጭ ውጭ ነገር እንዳልሽው ሁላችንም ማለት ይቻላል። እና ሚዲያ ላይ የሚሰራ ሰው ምን ማለት ማለት ማለት ምንድን ነው እያወራህ ያለው አልቀበይ። ማለት በቃ ላይክ ስኪል እንድናደርግ ነው ሳሊገለ ማለት ነው።

ሰዎቹ እዛ እንሄዳለን ምናምን ማረፊያ ምናምን ይኖራቸዋል ብለው ነው። አሪፍ ለምን እናድድብሻለሁ? በጣም ነው ደስ ያለኝ፣ እንጂ ላይክ ማለት በጣም ቆንጆ ነሽ ምናምን አቋምሽ ምናምን በጣም ነው ደስ የሚለው ከአንቺ ጋር ቺል ባደርግ ምናምን ደስ አንቺ እኮ ነሽ እያልሽኝ የነበረው ከአንቺ ስለመጣ ነው ያከፋኝ። የምያልኩሽ ነው የምር። በቃ ዘና በይኝ። ቅድም ዝም ብዬሽ ሳስመስል ነበረ። አሁን ደግሞ የሚሰማኝን ምናምን ነገር እየነገርኩሽ ነው። ከአንቺ ጋር ችል ባደርግ ምናምን ነገር እንደው እንዳንቺ ቆንጆ ቆንጆ ነገር ቢኖረኝ ከአንቺ ደስ ለምን አልመጣም? አረ ተስማምቶ ለምን ኢቭን ካንቺ መቶ አይደለም የራሱ ልልሽ ማለት ነው ወንድነት ይምን ነገር እናደርግ ስለመጣች ገፍተሽ ስለመጣሽ ይዞኝ ነው ነው፣ እንጂ በጣም ነው ደስ የሚለኝ። እውነት ለመናገር በቃ ሁኔታ ላይ መገኘት አትፈልጊም እሺ የማይመችሽ ምናምን ነገር ከሆነ መቅረት ይችላል። ፕራንክ ደግሞ አይመስልም። ምሪል ነበር ስታውሪኝ የነበረው ነው ወይስ አንቺ ቅድም ስትለምኝ እንድለመንሽኝ እንድለመንሽ ነው? በቃ ይኸውልሽ አሁን መጀመሪያ ላይ መጀመሪያ ላይ እውነት ለመናገር ሳገኝሽ የሆነ ቀለል ያለ አይነት ነገር ምናምን ነገር እንዲኖረን ምናምን ነገር ብዬሽ ነበር ያሰብኩት እ? ግን አሁን ግን በቃ ደስ ይለኛል ኮንቺ ጊዜ ማሳለፍ ያፈልጋለሁ። አንቺ ትፈልጊ የነበረውን እ ምንድን ነው፣ ማለት ማለት አትፈልጊ ታይ ማለት አይደለም እንዴ? ሲጀምር እኔ ካንተ ጋር ያለኝ ነገር ሊሚት እንዲኖረው ነው የምፈልገው፣ ገባሽ? ሲቀጥል ደግሞ ሊሚት እንዲኖረው ማለት ነው። እንዴት እንደሆነ ልሽ ነው፣ ፈልጊ በቃ እኔ ማቀፍ ማንነት አለ። የወደድኩም በማቀም ማንነት ነው፣ ምፈልግህም እንደዛ ነው። ገባ በቃ መጀመሪያ ያልኩኝ ነገር ፍራንክ ነበር። አልኩ እኮ ልክ ነው ልክ አይደለም። ሌላ ጥያቄ ነው። መጀመሪያ አውርተንበታል፣ ግን አሁን ላይ እንደዚህ አይነት ወሬ ማውራት ፍራንክ ደግሞ አይደለም። ፍራንክ ደግሞ አይደለም። በፍጹም ይሄ ፍራንክ ሊሆን አይችልም። የተሰማሽን የልብሽን ነው ያወራሽው። እኔ ደግሞ እየተረዳሁሽ ልብሽ ነው ማተርፍት ይችላል። በቃ ከዚህ በኋላ ብዙ ማስመሰል አይጠበቅብሽም። ላይክ አንቺ የምታውቂው ክለብ አሪፍ ከሆነ ማለት በደንብ ኢንጆይ ማድረግ የምንችልበት ምናምን ከሆነ ኢትስ ኦኬ፣ ካልሆነ ግን እኔ የማጣቸው በጣም ቆንጆ ቆንጆ ክለቦች አሉ። ምን ማስመስል ነው በቃ እያልሽኝ ያልነበር በቃ ሰው እስኪታወቅበት ነው። ካወቅሽው በኋላ ለምን ግብግብ ስርገባለሁ? በቃ

ነው ከእኔ ጋር መሆን አትፈልጊ? ካንተ ጋር ይኸውልህ፣ ቶያ ነገርኩ እኮ አይደል፣ መጀመሪያ እኔ ማቀህ ማንነት አለ ፈልጌ የመጣውት ፐርሰናሊቲ አለ ማየው ቶያ አለ እኮ አንቺ ደሞ በደንብ ነው የምታውቂው፣ ያንን ቶያ ፈልጌ ነው እንጂ መጣሁት። ይሄ ምንድን ነው ሲጀመር ግራ እያጋባህኝ ያለ እኔ ጋ ቺል ማድረግ እንደምትፈልጊ ክለብ መግባት እንደምትፈልጊ ነገርኩህ። መጀመሪያ አልተናገርኩም አይደለም፣ በጣም ነግሬሃለሁ። ክለብ ብንገባ ደስ ይለኛል፣ ቺል እናደርግ። ስለዚህ የሆነ ኤክስትራ ወሬዎችን ሳወራ ነበር። ለሱ ደግሞ በጣም ይቅርታ ጠይቄሃለሁ ቶፋ። ፕላስ ደግሞ እንትን አልኩት አይደለም? ንንገርም ቶፋ አልኩት መጀመሪያ። በእናትህ እረፍ በቃ። ኧረ በስመ አብ ቦል ቶፋ፣ በእናትህ እረፍ በቃ። እንዴት ንገረህ አታዋራኝም ነው ደግሞ እየነገርኩ ነው። በቃ ቀልድ ነበር፣ ገባ ፕራንክ ነበር። ቀልድ ደግሞ ያው እኔ ማለት ነው ቶያ የወደድኩት ማንነት አለ አይደለ? ያደነኩት ማንነት አለ ቶያ እንደዚህ ነው ብዬ ባለፈውም ስመጣ እንዲህ እንዲህ እንዲህ ነው ብለው እነሱ ሲያወሩም የሰማሁትን እኔም ያየሁትን ቶያን ፈልጌ ነው እንጂ የመጣሁት። እኔ የምር እንደዚህ አይነት ቅድም እንዳወራሁት አይነት ፐርሶናሊቲ ኖሮ ከሆነ አሁን እንደምትለው አይነት ነገር ኖሮ ከሆነ በጣም የምትደብረኝ በእውነት በጣም ምታስታውቅበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣምበጣም ሲጀመር ደግሞ ኪያ ቶሎ አግሬሲቭ ይሆናል ስላለች እንገባት ኮንቨርሴሽን ለማምጣት ምናምን ብዬ በቃ፣ በጣም ስህተት ነበር። ሶቪየት በጣም ስህተት ነበር። እንደዚህ አይነት ነገር ማሰብ በጣም ያሳፍራል። በቃ እንዴ ደግሞ አንቺ ካሰብሽ በኋላ ማሰብ ጀመርኩኝ። ሶኒ ላይም ደግሞ ጫን ልትይኝና ልትፈርጅብኝ አይገባም። ሶ በቃ እንዳሰብ አድርገሽኛል። ስለዚህ በቃ እንግዲህ ያሰብኩትን ነገር ደግሞ ካላደረኩኝ ነው ምን ይደብረ፣ አይገርም፣ ይደብረ ይደብረኛል አላል ሲጀመር እኔ እንደዚህ በማሰብህ እራሱ በጣም ደብሮኛል። እንደዚህ ስላሰብክ ነው ሊደብርህ የሚገባው እንጂ ያሰብከውን ስላላደረክ አደለም። አንቺ የምርሽን ነው የምታወቀው። በጣም አንቺ በእድሜ ከእኔ በትንሹ ከአስር አመት በላይ ታንሽ ያለሽ እና እንዴት ነው እኔ እንደዚህ አይነት ነገር ማሰብ ከአንቺ ጋር። አንቺ ብቻ ነሽ ፍራንክ የምታውቂው አንቺ ብቻ ነሽ ፍራንክ የምትችይው። እንደዚህ ነው ማንጨርጨር እሺ እና ደግሞ እና ብድሩ ብድሩን ያልመለሰ ይባላል እንግዲህ። ብድሬን አላሳድርም ሁላ ምን ትዝ እንዳለኝ ታውቂያለሽ? የምር ልሄድ አልኩና ትዝ አለኝ የሆነ ጊዜ። እና ደግሞ ከኪያ ጋር ምን እንዳደረግሽ ትዝ ሲለኝ ኪያ የሆነ ጊዜ ጸዲ ፕራንክ አድርገኝ እዛው ነው የፈጠን የመለስኩላት እና እንግዲህ ብድሩን ያልመለሰ እንዴት ማለት እንዴት ደሜ ራሱ ባንቺ ምን ካላንቺ እኮ ቢሳካልኝ እና እንግዲህ አታግባና፣ አስደነገጥክሽ እንደ ገገምኩኝ፣ ይበልሽ። እኔ ደግሞ እንደዚህ ቅጥል ነው ያልኩት። ብታይ እንደው እኔ እንኳን ሳውራሽ እኔ እፈልጋለሁ ነው እንጂ አንቺ ትፈልጊያለሽ አላልኩም። አንቺ እኮ እንደዚህ ነው ነገር ፎርድ ብሶች ምናምን እንደማለቃቀስ ነገር ስትይ ነው እየተመለስኩት። የምር በጣም ነው የደበረኝ። የምር ነው። እና ግን ላይክ እንትን እያልኩሽ ኢሞሽንሽ አልቀዘቅዝ ነገር አለ፣ የሆነ ብሶት ብሶት እያልሽ ሲመጣ። እንግዲህ እሳትን አንዳንድ ጊዜ በሳት ነው የሚጠፋው፣ እና ፍራንክም ፍራንክ ላጣፋልሽ በስማ ይቅር በላይ ነበር ምለው ቶሎ። ኤኒዌይስ እኔም ደብሮኛል። ስለዚህ እንግዲህ ተመልካቾቻችን ቻችን ስታወሪ ድምጽ በጣም ደስ ጉንፋና ማይነት ድምጽ ነው ያለች። እና ተመልካቾቻችን እንግዲህ በጣም እንደወደዳችኋል ተስፋ አደርጋለሁ እና እንግዲህ ልጅ ነች። ከዚህ በኋላ ዳድ ምናምን እያለች ነው የምትመጣው፣ ከመጣች ማለት ነው እና ካሜራማን ቅድም ምን በጣም ነው የተናደደው። እንዴት እኔ ወንድሙ እዚህ ጋር የተጠለኩኝ እንደው ካሜራውን ቁጭ አድርጎ እና እንግዲህ እንደምታወሪበት ከሆነ እስቲ አንድ ዘፈን

ኤኒዌይስ እንዳትዘፍኝ ከዚህ በኋላ እኳይ እኔም እኮ አስገድድሽ እንዳትዘፍኝ ከዚህ ትኩሳቴና ናታንጪው እና ግን እንዴት ነው? እኔስ ፍራንኬን እመልሻለሁ በጣም ሲቀጥል ደግሞ በቃ ነው። አሁንማ ኤኒዌይስ ተመልካቾቻችን እንግዲህ ዛሬ ከአርሱ ጋር ደስ የሚል ቆይታ ነበረን። ትንሽ ብታንጨረጭረኝም እኔም የተወሰነ ለማንጨርጨር ምናምን እሞክር ያለው። ኤኒዌይስ ሻይንን ይመስላል ከአርሱ ጋር የነበረን ቆይታ። ከዚህ በኋላ ቆንጆ አባት ይኖራታል ብዬ ተስፋ አደርጋለሁ። እንግዲህ ቆንጆ የልጅ ከሆነች ማለት ነውና። እንግዲህ ተመልካቾቻችን ለዛሬ ነበረን ቆይታ ከእናንተ ጋር ይህንን ይመስል ነበረ። በጣም እንደተዝናናችሁበት እና ብድሬ እንደመለስኩኝ ደግሞ ስታውቁ በጣም ደስ እንደሚላችሁ ተስፋ አደርጋለሁ። እንግዲህ ብድሩን ያልመለሰ ነባ ምድር ይባል ብሏል። እንግዲህ ነባ ካለ አለ ነው እንቀበለዋለን። ኤኒዌይስ የዚህ ቻናል አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ በማድረግ የቤተሰባችንን መቀላቀል ትችላላችሁ እና በጣም ነው የምንወዳችሁ። እስከ ቀጣይ ቪዲዮችን ድረስ